ፉድ ሰርጎኝ ነበረ ብቻ ይሁን ቡራዬ፣ እንደው እንደው እንደምን አለ የእውነት እንኳን አንዳንድ የምታደረገው እንደምች ነው። ብቻ ደስ ብሎናል ቡሩኬ፣ ያው ትልቅ ሰፕራይዝ ነው ያደረካት፣ ደስ ብሎኛል። ያው ተንበርክከም ቀለበቱን አድርጋል። ያው እንግዲህ ይሁን ብቻ እኛ ያርገው ብለናል፣ እንጠብቃለን። ተስፋ አለ ቡሩኬ ውስጥ ላይ ተስፋ እንዳለ ያስታውቃል። ሀይሚዬ እንግዲህ ዛሬ እኛ ማርያምን ሁላችንም ጓግተን ነበረ። ፍቅር አፈቅርሻለሁ ምናምን የሚል ነገር ጠብቄ ነበረ። ብዙ ነገር ነው የጠበኩት። ማርያምን በጣም ነፍ ነገር ብቻ ይሁን አሪፍ ሰፕራይዝ ነው ያምራል። ያንገታ ብሉ በጣም ቆንጆ ነው። የጆሮም የእጁ ማች ነው በጣም ያምራል። ብሩኬ ሀይሚዬ እንደዚህ አድርገህ ሰፕራይዝ ስላደረካት በጣም ደስ ብሎናል። ያው እሷ ማስደሰት ራሱ ትልቅ ነገር ነው ለኛ፣ ተስፋ እንዳለው ነው። ግን እኔ ብቻ እንደው ከይ ብሩኬ እንደው እንደው እግዚአብሔርን ነው ምላችሁ እንደው ወይም እንትሉን ይሄ ተምሊል ስታደርጉ ሰው የሚያጓጓ ተምሊን ባታደረጉ ጥሩ ነው። አንዳንድ ጊዜ ማለት ነው ያው ሀይሚዬን ሰፕራይዝ ያደረግኳት በሚለው ቢለወጥ ጥሩ ነበረ፣ ግን ይቻ ይሁን። እኛ ያሰብነው ሌላ፣ የተሰራው ሌላ ነው። ፓስታ ሰርቶ ጎበዝ ቡራ፣ ጎበዝ፣ ጎበዝ ነህ። አይስዌር ጎበዝ ነህ። በመጨረሻ ደግሞ ሁለታችሁ አብራችሁ የሆነ ቡራ አይስዌርን ያው ቀለበትን ባታደርግ እንዳደረግከው ነው እኔ የምቆጥረው፣ እንዳደረግከው እንደሰራ ሆኖ የምቆጥረው። እውነት ትለያለ፣ በጣም ትለያለ፣ ሁሉ ነገር ይለያል። በጣም ነበር የሚያምረው የሰራው ስራ ቆንጆ ነበረ። ያው ደስ ብሎኛል እኔ በነገራችን ላይ እሷም አስደስቶ ራሱ ትልቅ ነገር ነው። ግን ብቻ አንዳንድ ጊዜ ሰውን ማጓጓት ትንሽ ትንሽ ሰው ጓጉቶ ነበር። ያው የሰው ደስታ የሚያስደስታችሁ ብቻ ነው ይህን ቪዲዮ ላይክ የምታደርጉት። የሀይሚዬ ደስታ ያስደስታችሁ እንደ ብሩኬ አይነት ሰው ይግጠማችሁ ነው የምለው። እንግዲህ ግን ትንሽ ምንድነው አጓጉን በጣም ጓጉተን ነበር። ይህን ቪዲዮ ግን በደንብ አድርጋችሁ ላይክ አርጉ። ሰውም ይህን ደስ የሚለው ሰው ብቻ ላይክ ያርጉ። የኔን የቅድሙ ስሜት አይታችሁ ነበር፣ አለ በጣም ስሜት ነበር። ለምን መሰ አንደኛ መንበር ከሁለተኛ ያው እንትኑ ቀለበቱ ምናምን ትንሽ ኮንፎርት አድርጎኝ ነበረ

አሪፍ ነው። ቀለበትም ለእኔ እንዳረክላት ነው የምቆጥረው። ማንም የፈለገው ቢል ለእኔ እንዳደረክላት ነው የምቆጥረው። ደግሞ መጨረሻ ላይ የጻፍከው ነገር አለ። አሪፍ ነገር ነው የጻፍከው። ይሆናል ሁሉ ነገር ይሳካል ነው ያልከው። ተስፋ ሰጥተሃል። ሀይሚዬ እንደምትወዳት እንደምታፈቃት አይተናል፣ አሳይተናል። በጣም አሪፍ ስራ ነው የሰራኸው። ቆንጆ ነው የጠራት። አንጀት ነው ያቃጠልከው ዛሬ። ቢያንስ ሁሉ ነገር አሪፍ ነው፣ ሁላችንም ደስ ብሎናል። ዋናው ሀይሚዬ መደሰቷን ነው እኛ የምንፈልገው። በጣም ደስ ብሏል ነበረ። ትክክለኛ የድሮ ሀይሚዬ የሆነ ፈገግታዋ ምኗ በቃ ትድሮዋ ትንሽ ያኔ የዛን የምናውቃት ሀይሚ ፊቷ ይሄ ሁሉ ቀይ እስከሚሆን ድረስ ነው የሳቀችው። ደስ ያላት አለባበሳችሁ በጣም ያምር ነበረ። ይሄ ዲኮራችሁ ያደረጋችሁ በጣም ነው የሚያምረው በእውነቱ ከሆነ እና ደስ ይላል። እንግዲህ የምቀኞች አይናችሁ በቃ ዛሬ በርቷል እንግዲህ አሁን ገብታችሁ ደግሞ በቃ ፈትፍቶ እንደፈለጋችሁ። ቡራ ጀግና ነው። ይመች። ምርጥ ሰፕራይዝ ነው ያደረግከው። ምርጥ ስራ ነው የሰራኸው። ወድጀው አለው። ጎበዝነ ወንድነ፣ ሴት ልጅን እንደዚህ የሚያስደስት የሴት ልጅ ፈገግታ የሚፈልግ ወንድ ነው አንተ። ይመች ወንድሜ፣ በጣም እናመሰግናለን። ይሄን ስራ ስለሰራ ይሄን ነገር ስላደረክላት፣ ይሄን የመሰለ ወርቅ፣ ይሄን የመሰለ ወርቅ፣ ትክክለኛ ወርቅ፣ ምን የመሰለ በአሁን ሰዓት፣ በተወደደ ሰዓት፣ ይሄ ወርቅ በጣም የሚያምር ወርቅ ነው። እኔ ማለም በጣም መመኘው ወርቅ ነው። ያየውን ብሩክ የገዛላት ወርቅ ያምራል። ይመች እውነተኛ፣ የእውነት እናንተ የልብ የእውነት ስለምሰሩ በጣም ነው ደስ የሚለን። ማንንም ሰው ሳታስገቡ ማንንም ከማንም ሴት ሳታመጡ ሳትልከሰከስ፣ ሀይሚዬም በዚህ የሆነ ወንድ አመታ ሳትነካካ፣ አንተም ሌላ ሴት አመተ ሳትነካካ፣ በሚያምር ሁኔታ ሁለታችሁ እንዲህ እየሰራችሁ ስለሆነ በጣም ነው የሚያምረው በቃ እስከ መቼ ማንም ሴትም ሆነች ማንም ወንድ አመታችሁ እናንተ ራሳችሁን ዝቅ እንዳታረጉ፣ በፈጠራችሁ ይሄ የሚወዳችሁን ሕዝብ እውነተኛ ነገር እየሰራችሁ እያመጣችሁ ማስደሰት ነው ያለባችሁ። በጣም ነው የምታምሩት። ነጭ በነጭ በጣም ወዶ አለባበስ ነው። እኔ ግን ጥቁር ነው ወዶ፣ ግን ያው ነጭ በጣም የሚያምር ልብስ ነው። ቡራዬ፣ የኛ ጀግና፣ የሙሽዬ ጠንበለል እናመሰግናለን። ሃይሚን ሃይሚን ስላስደሰት ካት እንግዲህ እኔ ቃላት የለኝም ዛሬ የምናገረው፣ ትንሽ ያው ቀለበት ደግሞ የበለጠ ደግሞ ቀለበት ቢሆን የእውነት እንደው አፈቅርሻለሁ ምሎም እንደዚህ እንትን ቢል የበለጠ ደግሞ ዋይ ነበር ምለው። ያው ይሁን ብቻ ይሁን፣ ሌላ ጊዜ ሊሆን ይችላል። አሁን ይሄ ፍንጭ ነው ያሳየን ቡራ ፍንጭ ነው ዛሬ ያሳየን። ፍንጩ ደግሞ ይሳካል፣ ማይሳካ ነገር የለም። እግዚአብሔር ካለ እድሜና ጤና ይስጣቸው። ገና ትንሽ ልጆች ናቸው፣ ይሳካል። ገና ናቸው ይሄና ምን አይተው ገና ብዙ ብዙ ነገሮችን ያሉ ብዙ ብዙ ነገሮች ይፈጠራሉ። ከዚህ በኋላ ቡራዬ እንግዲህ፣ አንተ ከዚህ በኋላ ያው ምንም አብራችሁ እንድትለያዩ አልፈልግም። አብራችሁ እንድትኖሩ ነው እኛ ምን ፈልገው። ቡራም ሄዳለሁ የምትሉ ነገር አቆመ። እዛው ካይሚ ጋር ብትኖር ደስ ይለናል። በተረፈ ወዳቸዋለሁ፣ አለው አከብራቸዋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።